ናችሁ ዛሬ ቲክቶክ ላይ እየተመረጡ ከአምስት ሚሊዮን እይታ በላይ ያላቸውን ምርጥ ምርጥ ቶፕ ቴን ቪዲዮዎች እናያለን አብረን። ያው ለቤቱ አዲስ ከሆናችሁ ሰብስክሪብ እያደረጋችሁ አስተሳሰብ፣ ቆማጣ፣ ልክስክስ፣ አም ንፍጥ እዚህ ጋ ያሉት አራቱ ውስጥ የተደበቀ

ዚሲዝ ቀጣይ ባክ ደብሮኛል። ምን ነው ዛሬ? ሳሚ ልደት አይደለም? አልሞላልሻለኝ እኮ እሱ ያሳስብሻል። እንዴ ፊላ ኬት ልታመጣች አልክ? ሀብልህን ሸጠኸው ባልሆነ ኧረ አርሶ ዝም ብለሽ እንጂ እኔም ስጠብስ ተፍተፍት ይልኛልሽ። ወይኔ፣ በጣም ነው የማመሰግነው። የት ነበርሽ? ከቤት ወደ አንተ ከፊሊሞን ጋር ላየሁሽን፣ እና ጎረቤት እኮ ነው እኮ። ምን እየሰራችሁ አይደለም እኮ ልተዋሽኝ። እንዳትሞክር ሲጀመር፣ እኔ ነኝ ጥፋተኛ። አብረን በልተን አብረን አድረን አደግን። ስትኛ ለመጠርጠር እሱ እኮ የልጅነት ነው። አሁን ደግሞ አድገናል፣ መገናዘብ እንችላለን። ለዛ ነው እኔን ቀጥረሽኝ መንደር ለመንደር ስታሻሽ ነበራ ትሰማኛለህ? ለአንተ ስጦታ መግዣ እንኳን ገንዘብ አጠጪ ሀብሉን ሸጦ ነው ገንዘብ የሰጠኝ። ደስ ስላለኝ ነው ደግሞ ያቀፍኩት። ይቅርታ፣ ለቀቀኝ። ወደዛ በቃ ሺ ይቀና አለው። ደግሞ አይደለም ሲነኩሽ ሲያዩሽ ራሱ ደስ አይለኝም። ስሜታዊ ሆኜ ደግሞ ስለተናገርኩሽ በእናትሽ ይቅርታ፣ አትጨክንብኝም ብለህና እኔ ወድሻለሁ። እኔም ወድሃለሁ።

አንድ ነገር ልነግርህ ነበረ። ምንድን ነው እኔ፣ ትወደኛለህ አይደል? አዎ እናቴ። ይኸውልህ፣ እኔ ምልህ አንድ አሪፍ ቺክ አግኝቼልህ ነበር፣ አሪፍ ቆንጅዬ ሴት ልጅ አግኝቼልህ ነበር እንድታገባት። በእውነት እኔ በጣም ነው የወደድኳት። ቁመኗ፣ ፀጉሯ፣ ስቴፓዋ፣ ሌላ ስትራክቸራውን ለብታ እንዴት እንደሚያምር እኔ በጣም ነው የወደድኳት። አትሳቅብኝ! አረ እናቴ፣ እንደውም ከአነሳሽ አይቀር ከዛሬ ነገ ነግርሻለሁ እያልኩ ስላልተመቻቸልኝ ነበር እንጂ እኛን ልንቆና አትም ምን ይሻል በዚህ አጋር ለኔ አያት የመድሃኒዓለም ያለ አንኩ ሳት ነግረኝ የመድኃኒዓለም ያለ አንተ በቃ እሺ ቻው። እስካሁን ግን አንተ በጣም ጨካኝ ነህ። ሳትነግረኝ መሰግራለሁ እኔም አንተ ወራደ እንደምታስቡት አይደለም እንደምታስቡት አይደለም አስተናጋጅ ሰላም ነው ሰላም ምን ልታዘዝ ሽሮ አለ አለ እሺ ሽሮ ስማስማ እዛ ጋር ያለችው ልጅ እንዴት እንደምታምር የቷ እና ምን አዘዝ? ሽሮ። ምምር ምን ላርክ? በቃ ዝም ብለህ ማለት ነው፣ ክፈልላት። ከዛ ማን ሊከፍለው? አንተ ክፈልላት። ከዛ በኋላ ትግባባላችሁ እኮ። እሺ፣ እሺ፣ እሺ። አመሰግናለሁ። መልካም ማዕድ አስተናጋጅ ይሰማል። እንጠል ዘግቼዋለሁ፣ ዛሬ ዘግቼዋለሁ። ትልቅ ነገር እንደዘጋ ድረስ ምን አልሽኝ? አይ ምንም አመሰግናለሁ። ችግር የለውም፣ ይልመድብሽ። ስማኝ በእውነት

ላደረጋችሁልኝ ሁሉ እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።

እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላል ቻው ሳትለን እንዲ ልንል እንዲ እንደዚህ ያ ቻው ሳንባባል ታችን ገደል ይግባ።